እስኪ ጠይቅ ግን፣ የሆነች ልጅ መታ ነበር። አሁን የሆነች ልጅ መታ ነበር። ምን ልካቲውን አናውቅ። ምናልባት ቆይ፣ የሆነች ልጅ መታ ነበር። እፎይ ጋር ሁሱ ይጠራሃል ነው አለችው። አንቺ፣ እኔ ወደ እኔ ጋር ስትመጪ ለምን ወጣች? ስትመጪ ይዘሽ በመጣች ሆስት ላይ ግባባ፣ ሆስት ላምጣው ብላ መጣች። ወደ አንተ ለምን ሆስት ላይ ይጠበቅ ነበር? ሆስት ላይ መግባት ትችላለህ። ጨረስክ? ሆስት ግባ፣ ሆስት እዚህ ሳይሆን አንተ እንትና ያለ የምትመራኝ፣ አዳምጥ ልመልስልህ። ከዚህ በፊት አንጫጭቼ ነው የላከውልህ። አዳምጥ መልሶ ነሽ 17ሺ ሰው ቁጭ አድርግ ሂደህ አለ። የት መቼ፣ በምን መረጃ አዳምጥ ተረጋጋ። አሁን ሊጨርስልህ። አዳምጥ እንትን ዛሬ ሊሆን ይችላል፣ ቲክቶክ የከፈከው ወይም ከዚህ በፊት ቀደም ብሎ። ትንሽ አዳምጥ፣ አዲስ ነው። ትክክል ነህ እኮ ይ አዳምጡ። ከዚህ በፊት ከኔ ጋር እንዳላወራ ማንም ሰው ከኔ ፊት መቶ ማውራት አይችልም እያለ ድራማ ሰርቶባቸዋል። መንጋዎችም እንደዚያ እያለ ያወራሉ። ብዙ ድራማ ሰሩ። ይሄን የሰሩት በእንዲህ አይነቶቹ የዋህ ላይ ትልቅ እንደ ጀግና አድርገው እራሳቸውን ለመቅረጽ ነው እነዚህ ሰዎች ወደ ሙስሊሞች ጋር መጥተው እንዳያዳምጡባቸው እነሱን ለመድፈን ማለት ነው። ገብቶሃል አይደል? ነገር ግን ከኔ ጋር አውርተው ነበረ። ሄድና ጠይቀው። ሁሴን ጋር አውርተህ ነበር ብለህ ጠይቀው። ገብቷል አይደል? ደጋዬን ሄዳህን እንድጠይቀው ከኔ ጋር አወራ። አንተ አሁን በምትፈልገው መንገድ በሆስት ማለት ነው። መጣ ካላስ ይሁን። እንዳውም ልክ እንዳንተ ክርስቲያን ልጆች ናቸው። አዳምጠው ከእሱ ጋር የስድቡን መዓት አይሻን እንደዚህ ሙሐመድ በዘጠኝ ዓመቷ አደፍራት ብሎ ያወራቸዋል። ከዚያ መጥተው ልክ እናንተ ገስት ላይ ገቡና ጠየቁ እነዚህ ልጆች አይሻን ሙሐመድ በ9 ዓመቷ ተገናኝቷታል ምናምን ማን ያላቸዋል ውሸት ነው እንዴ ውሸት ነው ውሸት ነው ይሄ ነገር ውሸት ነው አዳምጥ ለመጨረሻ ጊዜ አዳምጥ እሺ አይደል ውሸት ነው ይሄ አሁን አይሻን በ9 ዓመቷ ሙሐመድ አገኛት ተገናኛት ማለት ለምን አትረጋግም ርዕሱን ቀየረ እኔ ከእሱ ጋር ያወራውን እንዳላወራ አድርጎ ስለሸወዳቸው ለእናንተ ብዬ ነው አሁን የምነግራቸው። እሱን ርዕስ አድርጌ አንዲት ደቂቃ ማውራት ፈልጌ አይደለም ግን እንዲህ አይነቶችን የዋህ ልጆች በሆስት አውረተኛ ያቅም እያለ ስለሚዋሻቸው ምናልባት ክርስቲያኖች እየሰሙ ስለሆነ እዚህ አዳምጡ፣ ለመጨረሻ ጊዜ ስለጀመርኩት። ልክ እንደእናንተ ክርስቲያን ልጆች መጡና እዚህ ገብተው እንዲህ እንዲህ እያለ ስላሻ እያወራ ነው አሉ። የዛ እንዲህ አይታወቅም ነበር። ከስድቡን ከጀመረ በኋላ ነው እንዲህ። ተሳዳቢን ታነግሳላችሁ በጣም ታሳዝኑት። ብላቸዋል አይደል? ቁጭ ብለው እስኪ ስለ እምነቱ ያስተምር፣ መቶ ሰው ከተሰበሰበ አጠገቡ እኔ አደንቃቸዋለሁ። ግን አንድ ክርስቲያን ዛሬ ላይ ወስዶ ለላይቭ እንዲከፍቶ መሀመድ እንደዚህ ነው ካለ ሙሉ ክርስቲያን ህዝብ መጥቶ ከእሱ ጎን ይቆማሉ፣ ይሰሙታል። ብላቸዋል ስለ ክርስትና ተናገርና ወንድ ከሆንክ አንተ መቶ ሰው ከተሰበሰበ እኔ ለቲክቶክ ለቅቄ ነው የማወጣው። ምንም ስለ እምነታቸው ታወቁ እንደ አጠቃላይ ከዚያ በኋላ እንዲህ እያለ ነው ሲሉኝ፣ ሄዱና እንዲህ ያለውን ሰው ይዛችሁት ነው አልኳቸው። ከዛ በኋላ ሄደው ነገሩ ልጆቹ ልጁ ነገረውና ቀጥታ መጣ። ገስት ላይ አስገባኝ ለ ከታች ንግረዋለሁ ይመትቻለሁኝ አለ። ከዛ ናሻልኩት፣ ካስገባሁ በኋላ ምን አለ ስለው በገስት ላይ ያልሄድም አለ። ሁሴን ቤት ላይ እያለህ ነው ይህን የተናገርከው፣ ከሱ ቤት ተናገር በለው ብዬ ማለት ነው። በገስት ላይ ያልሄድም አለ አለ። ከዚያ በኋላ ምን አልኩት፣ ምንድን ነው የሚፈልገው ስለው በቃ በሆስት ይምጣና ላወራዋለሁ ችግር የለውም፣ ሄድና በውስጥ ይጠብቀሃል። ለእኔ ገስት ላይ ሁሉንም ልጆች ላወርዳቸው አልኩት። ሄደ ልጁ፣ ከዛ ነገረው ነግሮታል ላሉኝና ልጆች ጻፉልኝ። ከዛ ከገስት ላይ ሁሉንም አወረድኳቸው። መጣ በውስጥ ሰላም ካልኩት በኋላ ቪዲ አለላችሁ። ምናልባት ያላያችሁ ካላችሁ፣ ክርስቲያኖች ለእናንተ ነው ይህን እየነገርኩኝ ያለሁት። ከማንም ከኔ ጋር አውርቶ አያውቅም እያለ ስለሚሸውዳቸው ብዙ ጊዜ ማለት ነው፣ እንዲህ አይነት ድራማ በጭንቅላታቸው ላይ ስለሚጫወቱባቸው በሆስት መጣና አይሻን በዘጠኝ ዓመቷ ተገናኝተሀል ወይም ወሲብ አድርገዋል ብለህ አውርተሀል እንዳልኩት፣ አዎ ብያለሁኝ አለ። እስኪ እሱን እንግዲህ አሁንስ አውጣና እና አሳየን አልኩት። እኔ ብቻ ነው ያልኩት። ከዛ መውጣት አልቻለም። እኔ አይሻን ታዲያ እንዲህ ይሄ ብልግናው ቃል ማለት ነው መናገር አልፈልግም። ይገባቸዋል። አይሻን እንዲህ አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳደበና ሄደ። በቃ የመጨረሻ ይሄ ነው። አውጥቶ ማሳየት አልቻለም።

አይሻን ታዲያ እኔ ሙሐመድ እንዲህ አደረጋት አላደረጋት ምን አገባኛ ምን አገባኝ ማለት የለም። ቃሉ ግን ገብታችሁ አለ አይደለ? ያንን በቃ እንደዛ ብዬ እረዳለሁ ነው እሱ። ታዲያ አንተን አረዳድረው እንደምትዋሽ የምትቀጥፈው አውጥቶ ማሳየት አልቻል። ከዛ ሳድ ሄዳ ሙሐመድ እንዲላደርግላቸው ሄዳ አለቀ በቃ። ከዚያ በኋላ ብዙ ጊዜ ክርስቲያኖች መጥተው እዚህ እድል ሰጥተነዋል። እንደ ሆስት ይዞ እንዳያዝ ውሸቱና ቅጥፈቱ እንደፈለግ ከታወራለህ በውስጥ ላይ ማንም አያስቆምህም። እንደዛ አያስኬድም። ነገር ግን በዚያ በመሳርም ከመጣ እንደው ጥያቄውን መልሶለት ካላቸው ክርስቲያኖች። ከዚህ በፊትም አሁን ምደግመዋለሁ ልክልህ ከዚህ በፊት መጥተው ጠይቀው ልጆች እሺ ብለው ሂደው ነበረ። እዚህ ገስት ይምጣና እኔ ትንሿ ላይ ሆናለሁኝ፣ እሱ ትልቁ ላይ ይሆናል። እዛ የሚቀደደው ያውራ። ለእኔ ብቻ አይደለም። በቀጣዩ ቀን እኔ ወላሂ እሱ ቤት እሄዳለሁ፣ ቃል እገባላችኋለሁ ስለ ክርስትና ላውራው ዘንድ ማለት ነው። እሱ እዚህ ይምጣና እዛ የሚቀደደውን ስለ እስልምና ወላሂ ስልጣን ሁሉ አሳልፌ ሰጠዋለሁኝ፣ አድሚን አድርገዋለን፣ ማንም ሰው እንዳይናገረው እንዳይሰድበው፣ ኮሜንቱን ዝጋ እዘጋለታለሁ። ብቻ እዛ የሚያወራው የሚቀደደው መጥቶ እዚህ ያወራል። እኔ በሱ ቤት በቀጣይ ቤት እሄዳለሁ፣ እንደፈለገ ይቆጣጠረኛል። እሱም እዛ እኔ ስለ ክርስትና ብቻ ጠይቀዋለን። እዚህ በገስት የተፈለገው ለምንድ ነው? ከዚህ በፊት ደርሶት እኔ እዛ ደም እዛ ከሄድኩኝ እንደፈለገ ሚውት ሊያደርገኝ ምናምን ምናምን ብሎ መልሶላቸዋል። ሚውት የምናደርግህ ስድበት ብቻ እንደሆነ ታውቃለ ታ ይህ ዝርግ ምላስረም ማለት ነው። መሐመድ እንዲላ አድርግላችሁ እያልኩ የምትሳደበውን በመስጡና ለመሳደብ ነው አለ። እዚ ገስትናን እቆጣጠራለሁ። ቆጣጠረህ ስልብህን ብቻ ነው። ከዚያ በኋላ በቀጣይ እናንተ ቤትኛ እንመጣለን። ስለ ክርስትና ደግሞ እናወራቸዋለን። ቃል እገባለሁ። ለዚህ ሂሩና አድርሱለት። ግደሉት፣ አይመጣም። ከመጣ ሞትና ትንሣኤው እንደሚሆን ያውቀዋ ሙስሊሞች ቤት ገብቶ አወራ ማለት ሰው በቃ ገበያ ተዘጋች፣ የመጨረሻ ጊዜ ትሆናለች። ዮሴፍ፣ ስምህን ልጠይቅህ ብዬ ነው። ዮሴፍ ጌታ ነው አይደለም? እንደ መጽሐፍ ቅዱስ ጌታ ነው እንጂ እራሱ እንደ መጽሐፍ ቅዱስ ጌታ ነው። ምን ትላለህ? አይደለም ጌታ አይደለም። ጌታ ነው። ማስረጃ ላሳየህ። መጽሐፍ ቅዱስ ላይ ጌታ አይደለም። ጌታ ነው። ሙሴ ደግሞ አምላክ ነው ማለት አሁን ተመልከት፣ እዚህ ጋር ዮሴፍ ጌታ እንደሆነ ተመልከት። አሁንም ፈጥናችሁ ወደ አባቴ ወጣው አለ ዮሴፍ፣ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይሄ ነው፣ እግዚአብሔር በግብጽ ምድር ላይ ሁሉ ጌታ አደረገኝ፣ ወደ እኔና አትዘገይ። እግዚአብሔር ጌታ አድርጎታል ዮሴፍ። ስለዚህ ዮሴፍ ጌታ ማለት ምን ማለት ነው? ጌታ ማለት እሺ፣ ትርጉሙን ንገረና እናንተ። እኔ ከምናገር በፊት እየጠየኩህ እኮ ነው። ጌታ ማለት ምን ማለት ነው? ትርጉሙ ንጉስ፣ ሹም ማለት ነው። የተሾመ ለሁለት ይከፈላል። ጌትነት አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ የስልጣን ወይም የሹመት ጌትነት አለ። እሱ በመደረግ የሚገኝ ጌትነት ነው። አምላክ ለነቢያት የሚሰጣቸው ሹመትና ስልጣን ነው። ማማለ በዚህ ትርጓሜ ታዲያ አንተ ጌታ ነው ያልከው ዮሴፍን ቤት የትኛው ጌትነት ነው የሰጠው? ስለዚህ ዮሴፍ ጌታ ተደረገ ስለተባለ እሱ የሹመት ጌትነት እንጂ የአምላክነት ጌትነት አይደለም። አይደለ? ስለዚህ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እግዚአብሔር ጌታ ያደረገው ነው የተባለው። ልክ እንደ ዮሴፍ የኢየሱስ ጌትነት የስልጣን ጌትነት፣ የሹመት ጌትነት ነው ማለት ነው። ቃል ስጋ ሆነ የሚለውን አንብበል። ወደ እሱ እንመጣለን። ችግር የለው። አሁን ኢየሱስ ክርስቶስ ግን ጌታ ነው ስትሉ ብዙ ጊዜ ስንሰማ፣ ልክ እንደ ዮሴፍ፣ ዮሴፍንም እግዚአብሔር ጌታ አደረገው ተባለ። ልክ እንዲሁ እየሱስንም እግዚአብሔር ጌታ አደረገው ነው የሚለው ታውቃለህ። በመደረግ ያገኘው ጌትነት። ስለዚህ የኢየሱስ ክርስቶስ ጌትነት የስልጣን የሹመት ጌትነት እንጂ የአምላክነት ጌትነት አይደለም ማለት ነው። ቅድም ምን አልከኝ? ዮሴፍ በመደረግ ያገኘው። እስኪ አንድ ጥያቄ ልደገር ወይ? ጨርስ መጨርስ። እስኪ ያለ አባት ለምን ተወለደ? እሺ ያላባት ለምን ክርስቶስ ያላባት ለምን ተወለደ? እሺ፣ በእናት ብቻ ታምር ይሆን ዘንድ ነው ታምር። ታምር ይሆን ዘንድ ነው ታምር ተአምር ሊሆን ዘንድ ነው ተአምር ማለት ምን ማለት እንደሆነ ታውቃለህ ዮሴፍ ዮሴፍ በቁርአን ላይ ሳበር ማለት ነው ወሊነጀለ አይ ላ ላ ተአምር ላደርገው ንድ ነው ብሎ። ስለዚህ ክርስቶስ ኢየሱስ ከፈታጠሩ ተአምር ነው። ተአምር ከተፈጥሯዊ ሕግ የወጣ ከተለምዶ ከተፈጥሯዊ ሕግ የወጣ ነገር የማለት እኛ የሚታወቀው ምድር ላይ ነገር ግን አምላክ አላህ ስብሓነ ወተዓላ ከዚህ ወጣ ያለ ነገር ካደረገ ከሰው ህግና ስርዓት የወጣ ነገር ካደረገ፣ ያ ተአምር ይባላል። ስለዚህ ክርስቶስ ያለ ወንድና ያለ ሴት ግንኙነት ከሴት ብቻ ያለ አባት በመፈጠሩ ተአምር ተደረገ ማለት ነው። ስለዚህ አምላክ ለምን ተአምር ሆነ? በሌላም ሰው ላይ ከፈለገ ማድረግ ይችል ነበር ግን በአንድ አካል ላይ ለማድረግ እንደዛ ላይ ነች። በገገማው ዝም ብለው እኮ በፈጣጣው ዝም ብሎ መካዱ እኮ ነው። አሁን እኮ አንተ ያልከኝ እንዳለ ዝም ማለት ይችላሉ። ለምሳሌ አሁን ለምሳሌ ማንም የሚመሰክረው ነው፣ መጽሐፍ ቅዱስ ቀድሞ እንደተጻፈ ከቁርአን ማለት ነው። ከክርስቶስ በፊት ከአምስት መቶ ዓመት በኋላ ማህመድ እንደተነሳ ይታወቃል። ማንም ሙስሊም የሚያምነው ጉዳይ ነው። ገባ አሁን፣ እንዳንተ ዝም ብዬ ግግም ብዬ እንትን ማለት ይችላለሁ። ዝም ብዬ ነው፣ እሺ እሺ ብዬ መቀበል ማለት ነው። አሁን ክርስቶስ የሚረዳም አይደለም፣ የሚጠይቀውንም አያውቅም፣ የሚመለስለትንም የሚያዳምጥ አይደለም። ከላይ ዳንኤል የተናሳው፣ ሰላም ሁሱ፣ ሰላም አለይኩም ብያለሁ። ሰላም ልክ ነው ይገባ። ሰላም ረህመቱላሂ ወበረካቱ ጃ ሐጂ ሰላም ነዎት፣ እንዴት ነው? ሰላም ነው በጌታ ነው አይደለ? አሎ ፀጉ የበዛልኛ ቀጥል በቃ፣ ሰላም ካልኩ ጸጋና ሰላም እንዛለ። እሺ ከላይ ማነው ነው? ታዲያ አይደል ነው የሚለው ይሰማል። ሰላም ነው፣ እንዴት ናት? ይሰማል። ጥያቄ አለ። መስገን እንዴት ነው? ሰላም ነው። የሴ አስረድቼው፣ ቅድም እንደገና ጀና ተመልሶ ወደዛ ሄደ። የሚያነሳውም ይቀላቅላል። ምን ይላል? የሚያዳምጥ ነገር አለ። እንዲህ አይነት ነገር ደግሞ አለ። ጠይቃ ረዳ ሰው እስኪመለስለት ድረስ ያዳምጥ። እዚያ ላይ ቢያንስ የሚረዳ ሰው መሆን አለበት። ተአምር ማለት ማለት እንደሆነ አያውቅም። ተአምር ማለት እንዲህ ማለት። አይ አሁን እኔ እናንተም ልንነጋግር ነው፣ እና ምናልባት ስንነጋግር መልስ ለመሰጣጠት ብቻ ወይም ተገቢ የሆነውን መረዳት መረዳት ካልቻል ከሆነ እኔንም እንደሱ ወይ ሚዩት ታደርገኛለ ወይ ታወርደኛለ